ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጥታ እንዳትቀር አደራ እላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። አባቷ እውነታውን ተናገሩ። ውሸት ነው። ራሷን አላጠፋችም። በህግ መጠየቅ አለበት። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዷለም ጎሳ ባለቤት ሞዴልና፣ የማስታወቂያ ባለሙያ ወይዘሮ ቀነኒ አዱኛ ዋቆ ሰኞ መጋቢት አንድ ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እንደተወሰደች ባለበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ በትላንትናው ዕለት አስታውቋል። ክስተቱ ተፈጸመበት ወቅት በቤት ውስጥ ነበር ያለው ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር አውሎ እየመረመረ መሆኑንም ፖሊስ ጨምሮ ገልጿል። በሌላ በኩል የአንዷለም ጎሳ ስራ አስኪያጅ ቀነኒ አዱኛ ከፎቅ ላይ ስትወድቅ አንዷለም ጎሳ በቦታው እንዳልነበረ ገልጸዋል። ከተለያዩ ምንጮች እንደተገለጸው አንዷለም ጎሳ ከእጮኛው ከመሞቷ በፊት መጋቢት 1 2017 ዓም አመሻሹን ቀነኒ አዱኛ ከእጮኛዋ ድምፃዊ አንዷለም ጎሳ ጋር በመዝናኛ ስፍራ አብረው እንዳሳለፉም ከተለያዩ ምንጮች ኤቨንት አንዲስ ሚዲያ ያገኘው መረጃ ያመለክታል። ቀነኒ ህይወቷ ካለፈ በኋላ ቀነኔን አሟሟት ጉዳይ የሚያወሳስቡ ሰዎች ከድርጊታቸው እንዲታቀቡ ያሳሰቡት የድምፃዊ አንዷለም ጎሳ ማናጀር እቅዳችን ብዙ ነበረ ብለዋል። ከፋሲካ በኋላ የአያንቱ አልበም ኮንሰርት ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት ነገር መስመሩን ይቀይራል ብዬ አስቤ አላውቅም። ይህ የሐዘን መርዶ ብቻ አይደለም። ልቤ ተሰብሯል። የምለው የመሆነው ነው ኔ የጠፋኝ። ሞተሻል ብዬ መቀበል ከብዶኛል። ድምፅሽ ጆሮዬ ላይ ያቃጭላል። አልሞትሽም እንዳልል የማምናቸው ሰዎች ሞትሽን እየነገሩኝ ነው። ነፍስሽን በሰላም ያሳርፈው። ወንድሜ አንዱ ዓለም ከምንጊዜውም በላይ መጽናናት እንመኝልሃለሁ። እሷን እንዴት እንደምትወዳት እንደምትኮራባት አባት አውቃለሁ። እንደ እሷ አይነት ሰው ከአጠገብህ ማጣት ከባድ ነው። ይህ ከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬ ይስጥህ። ለወዳጅ ዘመዶቿ መጽናናትን እመኛለሁ ሲል የድምፃዊ አንዷለም ጎሳ ማናጀር ሌሊሳ ኢድሪስ ተናግረው ነበር። እኛው ስራ አስኪያጭ በልጅቷ አሟሟት ዙሪያ የሴራ ትንታኔ የምትሰጡ ሰዎች ከድርጊታችሁ ተቆጠቡ ሲሉ ማሳሰቢያም ሰጥተዋል። ቀነኒ አዱኛ በትላንትና ሁለት ሥራ ተቀብሯ ተፈጽሟል። አባቷም እንዲህ ሲሉ ለኢትዮጵያ ሕዝብ መልእክት አስተላልፈዋል። የልጄ እውነት እንደ ሀጫሉ እንደንሳ ተዳፍ ተዳፍኖ እንዳይቀር እኔ አስተምሬ ላኳት እንድትሞት አይደለም። አደራ የልጄ እውነት ሀቁ ይውጣ ሲሉ እያለቀሱ ተናግረዋል። ቀነኒ ራሷን አጥፍታ ነው ወይስ ተገላ በሚለው ጉዳይ እስካሁን ድረስ እውነታው አልታወቀም። የቀነኒ አባት ግን የልጄ እውነት ተዳፍኖ እንዳይቀር እንዳሃጫሉ እንደ ሳሞት ማለታቸው ምናልባት አባቷ ቀነኒ ተገላለች ብለው የሚያምኑና የሚያስቡ ይመስላል እየተባለም ይገኛል። በእርግጥ አባቷ ልጄ ራሷን አጥፍታ ነው የሚለው ነገር ውሸት ነው፣ ፈጽሞ ይህን አልቀበልም ሲሉ ተናግረዋል። አባቷ ጨምረውም ልጄ መጥፎ መናፍስት የለባትም፣ ራሷን ልታጠፋ አትችልም ብለዋል። ታዋቂውና ደራሲው ኢትኖግራፈር አፈንዲ ሙተቂ በቀነኒ አዱኛ ህልፈት ዙሪያ ያስተላለፉ መልዕክት ደግሞ የብዙዎችን ቀልብ ስቧል። በቀነኒ ሞት ዙሪያ አፈንዲ ሙተቂ እንዲህ ሲል ሀሳቡን አጓርቷል። አንዷለም ጎሳ በበኩሌ እንዲህ የሚባል ሰው አላውቅም። ከነጭራሹ የዚህ ዘመን ዘፋኞችን አላውቅም። የሆነው ሆኖ ይህ ልጅ በሶሻል ሚዲያ እንደሚወራው ሆን ብሎ ሚስቱን ወይም እጮኛውን ከአምስተኛ ፎቅ ላይ ወርውሮ ገሏት ከሆነ በአፋጣኝ ፍርድ ሊሰጠው ይገባል። እርሱ ካልሆነና ሌላ አካል ይህን አስከፊ አሟሟት ካደረሰም ፖሊስ ወንጀሎቹን በፍጥነት ተከታትሎ ይዞ ለፍርድ ሊያቀርባቸው ይገባል። ከሁሉ በላይ ፈጣሪ የሰውን ነፍስ እንደ ጫጩት እየቆጠሩ ንጹሐንን በአጭሩ የሚቀጩትን ሁሉ አጋልጦ የሚገባቸውን ቅጣት ይስጣቸው። ከዚህ በተረፈ ግን ይህንን ጉዳይ በሶሻል ሚዲያ እየመላለሱ መፈተግና ማብኳት ምንም ፋይዳ የለውም። በተቃራኒው ወንጀለኞቹ እንዳይታወቁ እድል የሚሰጥ መጥፎ አድራጎት ነው። ይህንን የምነግራችሁ ከልምዴ ነው። ከዚህ በፊት ሰው የገደሉና ያስገደሉ ወንጀለኞች ራሳቸው ያልሆነ ወሬ እየነዙ ህዝቡ በዚህ ዙሪያ እንዲራኮት ሲያደርጉ አይተናል። ስለዚህ ይህንን ጉዳይ ለህግ አካላት ብትተውት የተሻለ ይመስለኛል። ግድያው ከፖለቲካ ጋር የተያያዘ አይመስልም። ማንኛውም አካል ይህንን ግድያ ፈጽሞ የፖለቲካ ትርፍ ያገኛል ተብሎ አይገመትም። ስለዚህ ነገሩን ከፖለቲካ ጋር ማያያዝ ተገቢ አይመስለኝም ሲል ደራሲ አፈንዲ ሙተቂ አስተያየቱን ሰጥቷል። ለቤተሰቡ ቅርበት ያላቸው ምንጮች ጥንዶቹ በህግ ትዳር አለመመስረታቸውን መስራታቸውን ጠቅሰው የፍቅር አጋር መሆናቸውን ትላንት ለአሜሪካ ድምፅ የገለጹ ሲሆን በአንድ ቤት ውስጥ ሦስት ዓመት አብረው እንደኖሩም ነግረውናል። ነገር ግን ፖሊስ በትላንትና ዕለት ባወጣው መግለጫ አርቲስት አንዷለም ጎሳ የቀነኒ አዱኛ ባለቤት መሆኑን ጨምሮ ጠቅሷል። ፖሊስ በፌስቡክ ገጹ ላይ ባወጣው በዚህ መግለጫ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ለምርመራ ስራ የሚጠቅሙትን ተገቢ መረጃዎችን ማሰባሰቡን ገልጿል። የሟችን አስክሬን ወደ ዳግማዊ ምኒሊክ ሆስፒታል ለተጨማሪ ምርመራ መላኩን እና የመጨረሻውን የምርመራ ውጤት በቀጣይ ለህዝብ ይፋ እንደሚያደርግም አስታውቋል። ምዕራብ ሐረርጌ ውስጥ የተወለደችው ቀነኒ ሞዴልና የማስታወቂያ ባለሙያ ነበረች። የባህላዊ አልባሳትን በመልበስ በተለይም በማህበራዊ ሚዲያ ላይ በይበልጥ ትታወቅ ነበር። በሞዴል ስራዋ እጅግ የምትታወቀው ቀነኒ ከፍቅረኛው አርቲስት አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ማክሰኞ ንጋት አካባቢ ከማለዳው አስር ሰዓት ግድም ከአምስተኛ ፎቅ ወለል ወድቃ ህይወቷ ማለፉ ተነግሯል። ፖሊስ በወቅቱ አብሯት የነበረውን አርቲስት አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወንኩ ነው ብለዋል። ዛሬ በቅድስት ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛው አርቲስት አንዷለም ጎሳ በፖሊስ በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። ማለዳዋን ህልፈቷ የተሰማው የአርቲስት አንዷለም ጎሳ ፍቅረኛ የሞዴል ቀነኒ አዱኛ ሥርዓተ ቀብር በትላንትና ሁለት በአዲስ አበባ ቅዱስ ስላሴ ካቴድራል ሲፈጸም በርካታ አድናቂዎቿ፣ ቤተሰቦቿ፣ ጓደኞቿ ተገኝተው መሪር ሀዘናቸውን ገልጸዋል። ከትናንት በስቲያ በድንገት የተሰማው የወጣቷ ህልፈት በርካቶች በማህበራዊ ሚዲያ በኩልም በማስቆጣት ለፍትህ ሲጣሯ ተስተውሏል። ትላንትና በቅድስ ስላሴ ካቴድራል የቀብር ስነ ስርዓት ከተፈጸመ በኋላ የሟች አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክት ልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶችንም፣ ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉልኝ። እንደ ሀጫሉ ሞት ተድበስብሶ እንዳይቀርብኝ። እኔ ለማስተማር ነበር ከቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለኝም፣ ሲሉም ተደምጠዋል የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ አክለውም በተለይም ለጆቼ ቤሌ በሰጡት አስተያየታቸው እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞ ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው። እሷ ስትቸገር ተበድራ እንኳን የምትሰጥ እንጂ ከእሷ ይህ አይጠበቅም፣ በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጸዋል። እናም አሉ የሟቸዋ ተስፈኛ ወጣት አባት አቶ አዱኛ ዋቆ እኔ አሁንም ቢሆን የፍትህ አካላት ተከታትለው ሀቋን ያውጡልኝ ደሟን ያውጡልኝ፣ ሌላ ምንም የምለው የለኝም ብለዋል። ሞዴል ቀነኒ አዱኛ በትላንትናው ዕለት አጭር የህይወት ታሪኳ በአስክሬንሽኝ ስነስርዓት ወቅት እንደተነበበው ከአባቷ ከአቶ አዱኛ ዋቁና ከእናቷ ወይዘሮ አስቴር መኮንን መጋቢት 7 1991 በምዕራብ ሐረርጌ ዞን ዳሮ ለቡ ወረዳ ሚጫታ ከተማ መወለዷ ተናግሯል። በትምህርቷ ብርቱ ነበረች የተባለችው ቀነኒ ከአርባ ምንጭ ዩኒቨርሲቲ በውሃ ምህንድስና ከተመረቀች በኋላ በኦሮሚያ ውሃ ቢሮ ለተወሰነ ጊዜ ብትሰራም ትኩረቷን ወደ ሞዴሊንግ በማድረግ እውቅና ስለማትረፏም ተወስቷል። ቀነኒ በማስታወቂያ ስራዎቿም እውቅናን በማትረፍ በፊልም ስራ ተሳትፎ እንደነበራት በህይወት ታሪኳ ተነግሯል። ከ2015 ዓ ም ጀምሮ ከአርቲስት አንዷለም ጎሳ ጋር የፍቅር ግንኙነት የመሰረተችው ቀነኒ ላለፉት ሁለት ዓመታት ከአርቲስቱ ጋር አብረው ሲኖሩ እንደነበር ማክሰኞ ጠዋት አስር ሰዓት ለጊዜው እየተጣራ በሚገኝ ምክንያት ከመኖሪያ ቤታቸው አምስተኛ ፎቅ ወድቃ ህይወቷ በ25 ዓመቷ ማለፉን በታሪኳ ተነቧል። ስለ ሞዴሏ ህልፈትና መንስኤ እስካሁን በውል የታወቀ ነገር የለም። የአዲስ አበባ ፖሊስ በይፋዊ ማህበራዊ ገጹ እንዳስታወቀው ግን በለሚኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት አንድ 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከአምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህክምና እርዳታ ወደ አያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን፣ አስክሬኗ ወደ ዳግማዊ ምኒሊክ ሆስፒታል ለተጨማሪ ምርመራ መወሰዱን እና ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረው ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን አሳውቋል። ፖሊስ የምርመራ ስራው ሂደት ላይ በመሆኑ አሉታዊ ተጽዕኖ የሚያሳርፉ ያልተረጋገጡ መረጃዎች እንዳይሰራጩ አሳስቧል። ዛሬ በቅድስት ስላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዷለም ጎሳ በፖሊስ በመታጀብ ተገኝቶ እርሙ በማውጣት ስርዓተ ቀብሯ ላይ ተገኝቷል።